ሰዎች ይህ ጉድ ነው። በታሪክ ለመጀመሪያ ጊዜ ታይቶ የማይታወቅ ሆነ። ለወላይታ ሁሉ ይቻላል። በተለይ በድቻ ከተመጣ ወላይታ ማለት ሁሉት ሁሉም ሀገር ሶዶ፣ አዲስ አበባም ሶዶ፣ ሀዋሳም ሶዶ፣ የትም ሀገር ደረቱን ነፍቶ የሚንቀሳቀስ ሕዝብ ምልክታቸው አረንጓዴ ነው። አረንጓዴ ደግሞ ልማት፣ የልማት ምልክት በሆነው በአረንጓዴ ማለያቸው በአዲስ አበባ ጎዳና ስታዩ የተለየ ድምቀት ነበራቸው። እነሱ ማለት የትላንትና የጥልቅ ድል ባለቤት የዘማለክ የድል አባቶች ሻምፒዮን ናቸው። ከፊት መስመር አንስቶ እስከ ግብ ጠባቂ ድረስ የጦናነት የድል ስሜት የወረራቸው ባሊሽ ማጥታዎች፣ ሻምፒዮንነት በእግራቸው የሚገቡበት የተደለደለ መንገድ፣ ጎል ማግባት ደግሞ ለህዝብ ደስታ የተሰጣቸው ግዳጅ የው። እንደተለመደ ነው፣ ጀግና በሰው አይወደድም ይገፋል። ግን ደግሞ መጨረሻው የነሱ ነው። የኢትዮጵያ ዋንጫ በማንም ቤት ውሎ እንዲያድር አይፈቅዱም። ከአባቶች የወሰዱት የራሳቸው ድል ዜማ አላቸው። ኑራዲያጊ ኡባጦን ጋር ይቃዱን ፍቺ ከኛ ጋር ያለው የሁሉ አሸናፊ ማለት ነው። አንድ ወላይታ ልዩ መለያ አለው፣ ያም ድቻ ነው ይባላል። ቻ ማለት ደግሞ ልማት ማለት ነው። አንድም ድቻ ያ ድቻ ነው ስትለው፣ ባንድም ያ ወላይታ ነው፣ በሌላ ደግሞ ያ ልማት ነው እያልክ ነው። አዎ፣ ስራ መለያቸው ነው። ልስትሩም እነሱ፣ ባለሆቴልም እነሱ፣ ዘፈኞች እነሱ፣ የሚያዘፍኗቸው ደግሞ እነሱ ናቸው። አስመጭ እነሱ፣ ላኪ እነሱ ናቸው። አንድ ናቸው ግን ብዙ እጃቸው፣ ወደ ባይ ልብሳቸው ይፈጥናል። በቀይና በጥቁር ያሸበርቃሉ። እስክዩአቸው የት ነው የደሉት? ሁሉም ሀገራቸው፣ ሁሉም ቤታቸው ነው። አንድ አዲስ ነገር ተፈጠረ። እለተ እሁድ ተገቢ ባልሆነ መልኩ በአዲስ አበባ ከተማ ደማቆቹ የጦናንቦቹ አልቅሷል፣ ውጫሯል፣ ታስሯል። በትላንትናው ቀን ግን እለተ መክሰኞው ሁሉም ተቀየረ። የደማቆቹ የብርቶቹን ባታበሰ ይህ ቀን የወላይታ ድል ቀን ነው። ይጨፈራል፣ ይዘፈናል። መንገዶች ብዘጉ ማንም አይደብረው፣ ምክንያቱም የደስታ አገላለጻቸው የሚጋባ ነው። እነሱ የጨፈሩ ማንም ቆሞ ያይም ሳያውቅ የደስታቸው ተካፋይ ይሆናል። በአንድ ወቅት ጠቅላይ ሚኒስትሩ ለልቻዎቹ ያላቸውን ልዩ ሆኖ ስሜታቸውን ገልጸዋል። ለሀገራችን ኢትዮጵያ ከናንተ በላይ አስፈላጊ ሰው የለም በማለታቸው ጥሎባቸው፣ ህዝቡ ግንባር ነው ከፊት ይሰጠዋል። ጦር ሜዳ ብትሄዱ ከአመራር አንስቶ ጎበዝ ተዋጊ ከተመለከታችሁ እወቁ ያድቻ ነው ነው። ባንክ ቤት ብትገቡ፣ ታክሲ ብትሳፈሩ ሹፌሩ እሱ፣ ምን አለፋ፣ በጣም የመባረክና የመምራት ተሰጦ ያላቸው ናቸው። በዚህ ሁሉ ቦታ የምታዩቸው በደማቸው ውስጥ አንድ ስሜት አላቸው። ያም ብቻ እግር ኳስ ቡድን ብቻ በላይታ እናቶች ከጉልት አንስቶ በአቅማቸው ይደግፋሉ። እናት አባቶች ለልጆቻቸው የድቻ ማለያ ሲገዙ አይጸጸቱ። አቅማሙም ዲቻ ማንነታቸው ነው። ዲቻ ማላያቸው ዲቻ ቱሳ፣ ዛሬ ደግሞ ድቻ ሆነ ቱሳ ማለት ምሶሶ፣ የሀገር ምሶሶ አድጎ ሲጎለብት ደግሞ ዲቻ ዲቻ ድገት ነው፣ ድገት ወይንም ልማት። የቻ ተጫዋቾች ለደሞዝ የሚጫወቱ አይመስልም። ስመታቸው የድል ብቻ ነው። አጥቂያቸው ካርሎስ የጎላዳኝ ለብቻ ያለው ስሜት ያስቀነኛል። የብረት አጥር ግንብ ሆነው በረኛቸው ቢኒያ የሻምፒዮንነታቸው ፈርቀዳጅ ነው። በመሃል ደግሞ ቴድሮስ ታፈሰ ወይንም አቱሽ ብቻ በደሙ ውስጥ ነው። ሌላው የጎላደኝ አብነት ቸርነት አሉ። በጣም ብዙ ናቸው። በእነዚህ ታጅቦ የዘንድሮ የሻምፒዮንን ተቃጭቷል። ይህ ሳምንት የወላይታ ዲቻ ትልቅ ሳምንት ነው። የቡድኑ ስራ አስኪያጅ አስፋውስሱ በከባድ ትንቅንቅ ዋንጫው ወደ ዲቻ መልሷል። አስፋውስሱ ከባድ ለሃያ አምስት ቀናት በነበረው ሊያስጨራሽ ክርክር በኋላም በጣም ውጤትን ለማስቀለበስ የተጋዳበትን መንገድ በመቋቋም ላመጣው ውጤት የወላይታ ህዝብ ባለውለታ ነው። ገንዘብ ያልደለላው የደማቆቹ የህዝቡ ሳቅ የናፈቀው በወላይታ ታሪቻ እግር ኳስ ልቦና ላይ በከባዱ የተጻፈ የታሪክ ሰው ሆኖ መመዝገቡን አረጋግጠዋል። በመጨረሻም ደማቁና ታላቁ የወላይታ ህዝብ ህዝብ እውነት ሰላች ግን መገፋት ወደ ከፍታ ወጣቸው ትላንትና ዋንጫ አቶገቡ ዲቻ ማለት ይሄ ነው። ቺም ዋንጫ አይም ሲባሉ የነበሩ ዛሬ ግን ፍታዊ በሆነ ፍርድ ዋንጫውን አግኝቶ ሲጨፍሩ አሉ። ትላንትናው ቀን ለሶዶና፣ ለወላይታ ዲቻ፣ ለአካባቢዋ፣ ዳው ለደጋፊዎች፣ ለናት፣ ላሮግት፣ ለጎልማሳ፣ ለሁሉም ለየት ያለ ቀን ነው። የደስታቸው ቀን በትላንትናው ቀን የዲቻ አርማ የሆነው ማልያቸው ከፍ ብሎ ሲውለበለብ ውሏል። ማታ ላይ አመሻሹ ሰዶ ደምቃለች። ደስታቸው ደስታ ነው እንዳልኳችሁ ነው። ደስታቸውን እየተመለከተ ማንም ዝም ማለት አይችልም። ደስታቸው ይስተጋባል፣ ይጋባል። ብዙዎቹ በጭፈራቸው ያደንቋቸዋል። ማንም ሰው ዲቻን ወይም ወላይጣን ሲያይ አፉን ይዞ ከማየት ውጪ ትችት ማቅረብ አይችልም። ትጉ ናቸው፣ ብርቱ ደግሞ ስኬታማዎች ብዙ ቦታ ስለፉ ስታዩ ያሏቸው ለቀናት ነው። ከትንሽ ጊዜ በኋላ ደግሞ አልፎላችሁ ታያለ። በመጥፎ ስማቸው አይነሳም። ደውም አንዳንዶቹ ስም ለማጥፋት ካልሆነ የሚባሉት አሉባልታ ነው። ወላይታን አይተህ ፈገግ ትላለ። ያስቃሉ፣ ያዝናናሉም። ሁሉም ቦታ አሉ፣ አዝናኞችም ናቸው። ወደ ቁም ነገርም ስትመጣ ትልቅ ቦታ ያለው ቁም ነገረኞች። በትምህርትም እስከላይ ሄዱ፣ በስፖርቱም ሃያሎች ማነው ወላይታ ሆኖ አንገት የሚደፋው? በዲቻነት የሚኮሩ ወላይታዎች የኛዎች ናቸው። ባልሽ ማታዎች ስማቸው ከአባታቸው ከጦና ይነሳል። ማንም በጦና ይምላሉ፣ በጦና አጥንት ከማሉ ወደኋላ አይሉ። ሁሉም ቦታ ፈርቀዳጅና ዋና ከፊት የሚሰለፉ ለምንም ቦታ ቅድሚ የሚሰጣቸው ጎበዞች በዓለም ደረጃ የተኛውም ክፍል ላይ የተኛውም አገር ላይ የተኛውም በዓለምቱ ቦታ ላይ ይገኛሉ። ግን በጦናነታቸውና በድቻነታቸው አያፍሩ። በድቻነታቸው ምልክት ያደርጋሉ፣ ይለብሳሉ። የባህል ልብሳቸው ያምርባቸዋል። ያጌጡ ያሸበረቁ ድንቆችና ውቦች ናቸው። እነዚህ ወላይታዎች ትላንትና ቀንን በከባድ በድል ስሜት አከብረዋል። ከዛሬ 25 ቀን በፊት ላለቀሱት እንባ ታብሷል። አሁን ላይ በጀግነው በወላይታ ድቻ ስራ አስኪያጅ ነው በአስፋው ሲሶ በኩል የመጣው ትልቅ ድልና የመጣው ትልቅ የድል ስሜት ይሄ ነው የሚባል አይደለም። አስፈው ሲሶ በጣም ትልቅ ባለውለታችን ነው። በጣም ታግሏል ለአምስት ቀናት ከማንም ጋር ሳይሆን ብቻው ውጤትን ለማልቀበስ የሄደበትን ሁሉንም መንገድ አልፎ ለወላይታና ለአካባቢዋ ደስታን ይዞ ወደ ሶዶ ተመልሷል። በትላንትና በወላይታ ዲቻ ስታዲየም ተገኝቶ የሚደረገውን ሁሉም ነገር እንደሚያደርግ ቃል ሲገባ አይተነዋል። ጀግናችን ከዚህ በኋላ በወላይታ ዲቻ እግር ኳስ ልብ ላይ ለዘላለም ተጽፎ የምትኖር ብርቁ ሰውነ አስፈውሲሶ እንወዳለን። ውዶች ይህ ለእናንተ ውዶች ውዶች ይህንን ቤት ውዶች ታዲያ ይህንን ውዶች ታዲያ ይህንን ያዘጋጀውትን ዝግጅት ላይክ ሳታደርጉ የጀመራችሁ ካላችሁ፣ ላይክ እንዲሁም በስተትም ቢሆን እስካሁን ሰብስክራይብ ካላረጋችሁ ስለሚቀየማችሁ ሰብስክራይብ አድርጉኝ። በዓለም ደረጃ የምትገኙ የጦና ድቦች እናንተ እርዳታና ድጋፍ ስለሚያስፈልገኝ፣ ከዚህ በመቀጠል ቪዲዮዎች ሁሉም ሰው ጋር እንድደርስ ሁላችሁም ሼር ምልክቱን በመንካት ሼር አድርጉ በዋትሳፕ በኢሞ በቴሌግራም በፌስቡክ ከዛሬ ጀምሮ ይህንን ቪዲዮ ሼር በማድረግ ሁሉም ሰው ጋር ድርሱ። ሰብስክራይብ ያላረጋችሁ ሰብስክራይብ ደውል ምልክቷን አድርጉ። ሀሳብ አስተያየታችሁን ደግሞ በኮሜንት ሴክሽን እንደፈለጋችሁ ጻፉ። ለእናንተ ተፈቅዶላችኋል። ይህ እናንተው ሚዲያ ጃሾ ነው።